እንደዚህ በፍጥነት እየተገነባ ስላለ ሳይት እንዲሁም ለደንበኞቹ በጣም ታማኝ ስለሆነ ሪል ስቴት አንዳንድ መረጃ ልንገራችሁ። ሞን ሪል ስቴት አየር ጤና አደባባይ 8 ሺህ ካሬ ላይ ያረፈ ሰፊ ኮምፓውንድ እየገነባ ይገኛል። ኮምፓውንድ ውስጥ ወደ አምስት ብሎኮች ይኖራሉ። ከአምስቱ ብሎኮች ለጊዜው ግን ለሽያጭ ያወጣን ሁለት ብሎኮች ብሎክ ሲና ብሎክ ኤ ብቻ ናቸው። እንግዲህ እዚህ ላይ በካሬ 69,500 ብር በ10 ፐርሰንት ቅድመ ክፍያ እስከ አስር ዓመት በረጅም ጊዜ የምትከፍሉት ከወለድ ነፃ የሆነ የባንክ ብድር አመቻችተን እየሸጥን እንገኛለን። እዚህ የምታዩት ፕሮጀክት ግንባታው ሁለት ቤዝሜንት ፕላስ ግራውንድ ፕላስ 19 ፍሎር ፕላስ ቴራስ ሲሆን ከግራውንድ ጀምሮ እስከ አራተኛ ሱቆች ናቸው። ከአምስተኛ ፍሎር እስከ አስራ ዘጠነኛ ፍሎር ደግሞ የመኖሪያ አፓርታማ ቤቶች ናቸው ማለት ነው። እንግዲህ ሱቆች ከሀያ አንድ ካሬ ጀምሮ ቤት ደግሞ ከዘጠና ሰባት ካሬ ጀምሮ በምትፈልጉት ካሬ አማራጭ እስከ 194 ካሬ አማራጭ ይዘንላችሁ መትናል። ከእናንተ የምትጠበቀው አስር ፐርሰንቱን ብቻ ከፍላችሁ የቤት ባለቤት መሆን ነው። የካሬ አማራጮች ባለ ሁለት መኝታ 97 ካሬ፣ መቶ አራት ካሬ፣ መቶ አስር ካሬ፣ 117 ካሬ፣ 129 ካሬ፣ መቶ ሰላሳ አንድ ካሬ ና መቶ አርባ ሶስት ካሬ አለን ባለ ሶስት መኝታ ደግሞ መቶ አርባ ካሬ እና መቶ ዘጠና አራት ነጥብ አራት ካሬ ነው። ዋጋችን ቅድም እንዳልኳችሁ በካሬ ስልሳ ዘጠኝ ሺ አምስት መቶ ብር በአስር ፐርሰንት ቅድመ ክፍያ ነው። ቤቱን እስክትረከቡት ሀምሳ ፐርሰንቱን ብቻ ትከፍላላችሁ። ቀሪ 50%ቱን ቤቱን ከተረከባችሁ በኋላ ቤቱን አከራይታችሁ ወይ ደግሞ እየኖራችሁበት ለባንክ ከወለድ ነጻ በ10 ዓመት ትከፍላላችሁ ማለት ነው። ከ10% በላይ ለሚከፍሉ ደንበኞች ደግሞ ቅናሽ እናረጋለን። ለምሳሌ 100% ለሚከፍል ደንበኛ እስከ 25% ቅናሽ እናረጋለን። 50% ቅድመ ክፍያ ለሚከፍል ደንበኛ ከ10 እስከ 15% ቅናሽ እናረጋለን። 25% ቅድመ ክፍያ ለሚከፍል ደንበኛ 5% ቅናሽ እናረጋለን። እንግዲህ ሳይቶ የሚገኘው አየር ጤና አደባባይ አስፋልት ዳር ነው። ለንግድም ለመኖሪያ ቤትም አካባቢው በጣም ምቹ ነው። ሳይቶ አካባቢ ሆስፒታሎች፣ ትምህርት ቤቶች፣ የግልና የመንግስት ትምህርት ቤቶች አሉ። ግቢው ፓርኪንግ፣ ስታንድ ባይ ጀነሬተር፣ የከርሰ ምድር ውሃ፣ መዋኛ ገንዳ እንዲሁም ባስኬትቦል ማጫወቻ አለው። ስለዚህ ይሄ ግቢ በጣም ለመኖር ምቹ የሆነ ስፍራ ምቹ የሆነ ግቢ ነው። ሰዓታችንን በአካል መጣችሁ ለመጎብኘት ስክሪኑ ላይ በምናስቀምጠው ስልክ ደውሉልን። ሞን ሪልስቴቶች ነን።